ዛሬ ለቀዳማዊት ስዬ ግጥም አለኝ። ይህን ግጥም ላይክ ሼር አድርጉልኝ። ግጥሙን ግጥም ለእኛ ለሀይም እህቶች ሰውት የሆነ ቦታ ለብሩክ የግጥም ተገጥሞለት አይቺ ትንሽ ፈታ ብያለሁ። ለማንኛውም እኔ ለቀዳማዊት ያዘጋጁት ግጥም አለ ከወደዳችሁት ላይክ ሼር አድርጉ። ያምራል ባንቺ ፍቅር ይላል የግጥሜ ርዕስ። ያምራል በአንቺ ፍቅር። በነገራችን ላይ ይሄ ግጥም የሚያመለክተው የሀይሚን አሌለ ገጠ ባህሪዋንና የሀይሚን ትክክለኛ በቃ አሌለ ትክክለኛ እውነትን የሚገልጽ ግጥም ነው የገጠምኩትኝ ማለት ነው። አሁን ስማርት ወንዶች ሀይሚን ሲገልጧት በእንደዚ አይነት መንገድ ነው ሊገጧት የሚችሉት። በየስላሰብኩ ነው ይሄንን ግጥም እኔ መግጠም ይፈለግኩትኝ ማለት ነው። የኔ ሴት ወይዘሮ ቀዳማዊት ሀይሚዬ ያምራል ባንቺ ፍቅር፣ ያምራል በአንቺ ፍቅር። ፍቅርነሽ አለሜ ሁሉን በእውነት ገዢ ሳይሆንም አልቀረም ከሱ የምትበዢ። በውስጤ ያለውን ማፍቀሬን በሙሉ ሳወረው ብውልም አይገልጸውም ቃሉ። አንደበቴ ታስሮ ፍቅሬን ቃል ያጠረው ከምነግርሽ በላይ በወድሽ እኮ ነው። ብቻ ግን ልንገርሽ ለኔ የተሰማኝ ባፈቀር አንደበት ውስጤ የሚለኝን በያገኝ ነው እንጂ ቃል ኩን በያጣ። ላንቺ የሚሆን ካለ ብዙ ዓመታት ልለፋ። መውደዴ ይለያል መውደዴ ይለያል ከሁሉም ይበልጣል። ነፍሴንም ሳይሰስት ላንቺ ሲል ይሰጣል። አላወዳድርም አንቺን ከሌላ ሰው፣ ፍቅርሽ መቼ ተገልጦ፣ ሲበዛ ልዩ ነው አቤት ያለው ለዛ በውብ ቃል ሲነገር ሲጠራ በስምሽ፣ ያምራል ፍቅር በአንቺ የኔ ቀዳሞይት እናሳ፣ ፍቅር በአንቺ ያምራል የኔ የፍቅር ሴት። ሌላው ነገር ደግሞ እውነት ነው ከማስመሰል የጠዳ እውነተኛ ፍቅር አንቺ ላይ ይቻለው የኔ ሴት ወይዘሮ ሀይምዬ እውነት አይምዬን ብዙ ጊዜ አይቻታለሁ አጽነቻታለሁኝ በቃ እንቁ ነች በምንም ልትገለጥ የማትችል በምንም ልትተካ የማትችል ከማንም ልትወዳደር የማትችል እንቁ ሴት ነች እና ብዙ ጊዜ ሴት ሆና ሴትን ማለት ብዙ ጊዜ ሀይሚን ሲሰዷት ሴቶች ናቸው ወንዶች አይደሉም እና ወንዶች ፍቅራቸውን ነው የሚገልጡት ሴቶች ደግሞ ስድብ ነው ለምን በቃ ስለሚቀኑባት እና እኔ ሴት ሆኜ ሀይሚን በማድነቄ የሆነ ነገር ደግሞ ልክ በሌላ ነገር የሚያስቡ ሰዎች ሊኖሩ ይችላሉ። እኔ አይዶንት ኬር ጠንካራ ሴት እንደነገርኳችሁ፣ ሁልጊዜም ለእኔ በቃ ልዩ ነች፣ ሁሌም ማለት ነው። እኔ ትልቅ ክብር አለኝ፣ ከእኔ የተሻለ ሴት ስትሆን፣ በቃ ጎበዝ፣ ብርቱ ስትሆን ምናምን ነገር በቃ ምን ልበላችሁ? እኔ ቃል ያጥረኛል እያልኳችሁ ነው። መጥ ጥበብ ብትጠራኝ ራሱ ሰፋ አድርጌ በግጥም የልቤን ብገልጥላት ራሱ ደስ ይለኛል ስላላች፣ ለማንኛውም ውዶቼ ላይክ፣ ሼር አድርጉ ከወደዳችሁት ግጥሙ ላይ ሀሳብ አስተያየት በኮሜንት አስቀምጡልኝ።